ጤና ይስጥልኝ ተመልካቾች፣ እንዴት ውላችኋል? ከኢትዮጵያ ቴሌቪዥን ለቀን ወደ ያዝናቸው የስፖርት ጉዳዮች አለፍን። ሲንቄ ባንክ አጋራችን ነው፣ እናመሰግናለን። ከዜናዎቹ ጋር ሰለሞን አባቡኔ። የ2018 የውድድር ዘመን የኢትዮጵያ ፕሪሚየር ሊግ ዛሬ በይፋ ተጀምሯል። ሀያ ክለቦችን የሚያሳትፈው የዘንድሮ ውድድር በሁለት ምድብ ተከፍሎ በአዲስ አበባና ሐዋሳ ከተሞች ላይ ይደረጋል። የዓመቱ የመጀመሪያ ጨዋታ በአዲስ አበባ ስታዲየም ሰባት ሰዓት ላይ ዛሬ ሲጀመር ኢትዮ ኤሌክትሪክና ሸገር ከተማ በአሁኑ ሰዓት ላይ ጨዋታቸውን እያከናወኑ ይገኛሉ። ሰላሳ አምስተኛው ደቂቃ ላይ ደርሷል ጨዋታው በመርሃ ግብሩ እስካሁን ግብ አልተቆጠረም። ዘጠኝ ሰዓት ላይ ሌላኛው ከከፍተኛ ሊግ ያደገው አርሲ ነገሌ ከአርባ ምንጭ ከተማ የሚያደርጉት ጨዋታም እዚሁ አዲስ አበባ ስታዲየም ላይ ይደረጋል። በሐዋሳ ዩኒቨርሲቲ ስታዲየም ወልዋሏ ዲግራት ዩኒቨርሲቲ ከሲዳማ ቡና ዘጠኝ ሰዓት ላይ ጨዋታቸውን ያከናውናሉ። የድሬድዋ ከተማና የሐዋሳ ከተማ ጨዋታ ምሽት 12 ሰዓት ላይ በተመሳሳይ በሐዋሳ ዩኒቨርሲቲ ስታዲየም ይደረጋል። የኢትዮጵያን የስፖርት ውጤታማነት ወደ ተሻለ ደረጃ ለማድረስ መንግስት በትኩረት እየሰራ መሆኑን የኦሮሚያ ክልል ምክትል ፕሬዚዳንትና ና የክልሉ ስፖርት ምክር ቤት ምክትል ሰብሳቢ አቶ አወሉ አብዲ ተናገሩ። አሁን እየታየ ላለው አገር አቀፍ የውጤት መቀዛቀዝ የክልሉም ውጤታማነት ችግር እንደሆነ ተገልጿል። ይህ የተባለው በትናንትናው እለት በአዳማ ከተማ በተካሄደው ሀያኛው የኦሮሚያ ክልል የስፖርት ምክር ቤት ላይ ነው። ግርማ በቀለ ተጨማሪ አለው። ለስፖርት ምክር ቤቱ እንደቀረበው የ2017 አፈጻጸም ሪፖርት መሰረት በሀገር አቀፍ ደረጃ የስፖርት ውድድሮችና ሌሎች መመዘኛዎች የኦሮሚያ ክልል ውጤታማ የሚባል አመትን አሳልፏል። ይህ በአመቱ ከታዩ ጠንካራ ጎኖች ዋነኛውና መደምደሚያው ነው። በዓለም አቀፍ መድረኮች ላይ እየታየ ለመጣው የሀገር ውጤት መቀዛቀዝ ከዚህ በፊት እንደነበረው ሰፊ ሀገራዊ አበርክቶ አንጻር ግን የኦሮሚያ ክልል ድርሻ እጅግ ሰፊ መሆኑን የቀረበው ሪፖርትም የጉባኤ ተሳታፊዎችም ሀሳብ ሆኖ ቀርቧል። ሚሶ በከሙ ከሰት ስፖርቱን የኦሮሚያ ክልል ምክትል ፕሬዚዳንትና የስፖርት ምክር ቤቱ ምክትል ሰብሳቢ አቶ አወሉ አምዲ የኢትዮጵያን ውጤታማነት በተሻለ ለመመለስ ከዚህ ሰፊና ልምድ ካለው ክልል ብዙ ይጠበቃል ብለዋል። በሁሉም ረገድ እየታየ ያለው የሀገራችን መንሰራራት ውስጥ ስፖርትም ትልቅ ቦታ አለው ያሉት የምክር ቤቱ ምክትል ሰብሳቢ አሁን እየታየ ያለውን አገራዊ የስፖርት ውጤት ስብራቶችን ለመጠገን መንግስት በልዩ ትኩረት እየሰራበት ይገኛል ብለዋል። ይህንን ለማድረግም በክልሉ በየደረጃው ያለውን የስፖርት መሰረተ ልማቶች በስፋት በጥራትና በፍጥነት በማሟላት ስፖርት በሀገራችን ፖለቲካዊ፣ ማህበራዊና ኢኮኖሚያዊ እድገት ውስጥ የራሱን አሻራ እንዲያኖር በቁርጠኝነት ይሰራል ብለዋል። በክልሉ የነበሩ መልካም ጎኖችን በመቀመር ችግሮችን በመለየትና በመፍታት ስፖርቱ ጠንካራ መሰረት ኖሮት ለአገር የተሻለ አበርክቶ በሚኖረው ልክ ለመስራት በቁጭት ወደ ስራ ገብተናል ያሉት ደግሞ የኦሮሚያ ወጣቶችና ስፖርት ቢሮ ኃላፊ ወይዘሮ ሮዛ ቢያ ናቸው። ስፖርቲን አኖ ኬንያ ውረጭማ ከቀባት ሶችን ወይዘሮ ሮዛ ለምክር ቤቱ እንዳቀረቡት ሪፖርት ከሆነ የማህበራትና ክለቦች አወቃቅርና ቅርና አደረጃጀት በየደረጃው ያሉ የስፖርት ምክር ቤቶች ገቢ አሰባሰብ፣ ደረጃውን የጠበቁና ጊዜውን የዋጁ የስፖርት ማዘውተሪያ ቦታዎችን ማሟላትና ተተኪዎችን የማፍራት እንቅስቃሴ ላይ ሰፊ ክፍተቶች እንዳሉ የተለዩ ሲሆን በ2018 የበጀት ዓመት በተለየ ትኩረት ከሚፈጸሙ በሚል በዓመቱ እቅድ ውስጥ በልዩነት ተመላክተዋል። እነዚህና ሌሎችም ስራዎች በአግባቡ እንዳይፈጸሙ አሳሪ ናቸው የተባሉት የህግ ማዕቀፎች ደግሞ ተለይተው ለምክር ቤቱ በመቅረብ ማሻሻያ እንዲደረግባቸው ተደርጓል። በሌላ በኩል ከአመታት በፊት የክልሉን ብቻ ሳይሆን የኢትዮጵያን የአትሌቲክስ ስኬት በከፍተኛ ደረጃ ያሳድገዋል ተብሎ ስለተቋቋሙት 20 የአትሌቲክስ ክለቦች ተነስተዋል። አስቀድሞ በተነሳው ሪፖርት ውስጥም ከነበሩት ሀያ ክለቦች በተጨባጭ የሚታይ እንቅስቃሴ ውስጥ ያሉት አራቱ ብቻ ናቸው። እነሱም የሸገር ከተማ፣ ዳማ ከተማ፣ የኦሮሚያ ኮንስትራክሽንና ግንባታ ኮርፖሬሽን እንዲሁም የኦሮሚያ ፖሊስ ሲሆኑ፣ በተለይም ውጤታማ ስራ ውስጥ ስለሌሉት 16 ቀሪ ክለቦችን በተመለከተ አብዛኛው የምክር ቤቱ አባላት ጥያቄ ያነሳባቸው ናቸው ናቸው የኢትዮጵያ ብሮድካስቲንግ ኮርፖሬሽን የስፖርት ዝግጅት ክፍልም በትኩረት ጠይቆ የክልል ወጣቶችና ስፖርት ምክትል ቢሮ ኃላፊ አቶ ደሳላኝ ጥላሁን የተፈጠሩ ችግሮች ተለይተው ለተሻለ ውጤታማነት እየተሰራባቸው ስለመሆኑ ምላሽ አግኝቷል ከየት ተነስቴ ወዴት ለመሄድ ነው አቀን አትሌቲክሱን ለምን ቆምን ይህንን ጥናት ያካሄድ ነው ክልላችን ፖቴንሻል ኤሪያ አለን ፖቴንሻል ኤሪያው በአግባቡ በአቀዳ አትሌቶች የወጡ ነው ብለን ስንገምጥ አሁንም ስራ ስለሚፈልግ ይህንን ትኩረት አድርገን የሰራን ነው። ከውጭ የስፔን ላሊጋ የዘጠነኛ ሳምንት ጨዋታ ትናንት በአንድ መርሃ ግብር ሲጀመር ሪያል ኦቪዲዮ በሜዳው በኢስፓኞል ለለባዶ ተረቷል። ኪኬ ጋርሲያ እና ፔሬ ሚላ ለኢስፓኞል የአሸናፊነት ጎሎችን አስቆጥረዋል። ላሊጋው ዛሬም ሲቀጥል በካታላን ደርቢ ቀን 11 ሰዓት ከ15 ላይ ባርሶና ከጅሮና የሚያደርጉት ጨዋታ ይጠበቃል። ላሚን ያማልና ፈርሚን ሎፔዝ ከጉዳት አገግመው ለጨዋታው ዝግጁ መሆናቸው ተገልጿል። ቪያሪያል ከሪያል ቤስ ምሽት አምሳ ከ30 ላይ እንዲሁም አትሌቲኮ ማድሪድ ከኦሳሱና ምሽት አራት ሰዓት ላይ የሚደረጉ ጨዋታዎች የዛሬ የላሊጋ መርሃ ግብሮች ናቸው። የእንግሊዝ ፕሪምየር ሊግ ከሀገራት ጨዋታዎች መልስ ዛሬ በሚደረጉ የስምንተኛ ሳምንት ጨዋታዎች ይመለሳል። የሊጉ ጨዋታዎች በሲቲ ግራውንድ ኖቲንግያም ፎረስት ከቼልሲ በሚያከናውኑት የስምንት ሰዓት ከሰላሳ ጨዋታ ከደቂቃዎች በኋላ ይጀምራል። የቼልሲ እና የኖቲንግያም ፎረስት አስተላለፍ አስቀድሞ ይፋ ሲሆን፣ ፔድሮ ኔቶ ወደ ቋሚነት ሲመለስ ሞይሰስ ካይሴዶ በተቀያሪ ወንበር ላይ ሆኖ ይጀምራል። ኢንዞ ፈርናንዴዝ በጉዳት ከስብስቡ ውጪ ውጭ መሆኑ ተረጋግጧል። አሰልጣኝ ኢንዞ ማሪስካ ዛሬ ቼልሲን በመቀመጫቸው ላይ ሆነው የማይመሩ ይሆናል። ኖቲንግያምን ከተረከቡ በኋላ በሰባት ጨዋታዎች ማሸነፍ ያልቻሉት አንጅ ፖስቴ ኮግሎ የክለቡ ዕጣ ፈንታቸውን የሚወስነው ጨዋታ ለማሸነፍ ነው ወደ ሜዳ የሚገቡት። በሌላ ጨዋታ ተከታታይ የሊግ ጨዋታዎችን እያሸነፈ የሚገኘው ማንችስተር ሲቲ በኢታድ ከኤቨርተን ጋር 11 ሰዓት ላይ ይጫወታል። በሰባተኛው ሳምንት የተጎዳው ሮድሪ ከስብስቡ ውጭ ሲሆን በጉዳት ላይ የሚገኙት ራያን አይት ኑሪ እና ኦማር ማርሙሽ ለዛሬው ጨዋታ እንደማይደርሱ ነው አሰልጣኝ ፔፕ ጋርዲዮላ አስቀድሞ የተናገሩት። ኮቫቺች የስድስት ቁጥሩ ሚና እንደሚወስድ ሲጠበቅ፣ ጥሩ አቋም ላይ የሚገኘው ኤርሊንግ ብሮታላንድ የፊት መስመሩን ይመራል። ካለፉት አምስት የሊግ ጨዋታዎች አንድ ጨዋታ ብቻ የሸነፈው ኤቨርተን በቀላሉ እጅ እንደማይሰጥ ነው የሚጠበቀው። የሊጉ መሪ አርሰናል ወደ ክራቨን ኮቴጅ አቅንቶ ከፉላ ምሽት አንድ ሰዓት ከሰላሳ ላይ ጨዋታውን ያከናውናል። አርሰናል ከ20223 የውድድር ዓመት በኋላ በሊጉ በክራቨን ኮቴጅ ለማሸነፍና መሪነታቸውን ለማጠናከር ይጫወታሉ። በተቃራኒው ያለፉትን ሁለት የሊግ ጨዋታዎችን ማሸነፍ ያልቻለው የማርኮ ሲልቫ ፉሏ ወደ አሸናፊነት ለመመለስ የሚያደርገው ጨዋታ ይሆናል። ብራይተን ከኒውካስል፣ በርሌ ከሊድስ፣ ክሪስታል ፓላስ ከቦርንማውዝና ሰንደራንድ ከወልቭስ በተመሳሳይ ዛሬ ቀን 11 ሰዓት ላይ የሚደረጉ የፕሪሚየር ሊግ ጨዋታዎች ናቸው። ሰባተኛው ሳምንት የጀርመን ቡንደስሊጋ ትናንት በአንድ ጨዋታ ሲጀመር ቦርሻያ ሞንቸንግላድባህ ያሰናገደው ኡኒየን በርሊን ሶስት ለአንድ በሆኑት አሸንፏል። በቡንደስሊጋው ዛሬ ባየር ሙኒክ ከቦርሺያ ዶርትመንድ የሚያደርጉት የደር ክላሲከር ደርቢ ይጠበቃል። የቡንደስሊጋው መሪ ባየር ሙኒክ በዚህ ዓመት ያደረጋቸውን ስድስቱንም ጨዋታዎች ያሸነፈ ሲሆን 23 ግቦችን አስቆጥሮ ሶስት ብቻ ተቆጥሮበታል። በደረጃ ሰንጠረዥ ሁለተኛ ላይ የሚገኘው ቦርሺያ ዶርትመንድ በበኩሉ ከስድስት ጨዋታዎች አራቱን ሲያሸንፍ፣ ምንም ጨዋታ አልተሸነፈም። ሁለቱ ቡድኖች እስካሁን 137 ጊዜ ሲገናኙ ባየር ሙኒክ 67 ጨዋታዎችን በማሸነፍ የበላይ ነው። ዶርትመንድ ደግሞ 33ቱን አሸንፏል። በቀሪው 37 ጨዋታዎች ሰዎች ክለቦቹ አቻ ተለያይተዋል የቡንደስሊጋው ከፍተኛ ጎል አስቆጣሪ ሀሪኬን የሙኒክን የፊት መስመር የሚመራ ሲሆን ጀማል ሙሲያላ እና አልፎንሶ ዴቪስ በጉዳት የማይሰለፉ ተጫዋቾች ናቸው በዶርትመንድ በኩል አሮን አንሴልሚኖ ኤሜሪካን እና ሁሌል ዱራንቪል በጉዳት እንደማይሰለፉ ታውቋል ጨዋታው ምሽት አንድ ሰዓት ከሰላሳ ላይ ይጀምራል በሌሎች የቡንደስሊጋ የዛሬ መርሃ ግብሮች አርቢ ላይፕዚግ ከሃምቡርግ ስቱትጋርት ከወልፍስበርግ ሜንዝ ከባየር ሊቨርኩሰን በተመሳሳይ ቀን 1 ሰዓት ከሰላሳ ላይ መርሃ ግብራቸውን ያከናውናሉ ከኢትዮጵያ ቴሌቪዥን ለቀን የያዝናቸው የስፖርት ጉዳዮቻችን ይህን ይመስላሉ። ሰለሞን አባቡ ነበርኩኝ። በያላችሁበት መልካም ቀን።